ያሸንፊያቸው ለጥልቅ ያቸው ወጡ ሰለቸኛ እየሰራልኝ ነው። ኮኔክሽን እኔ እኮ እንደዚህ ደርቢያችው አንድ ሁለት ሶስተኛ ነው። ሆሚ ሶስታችሁን ደርቢያችሁ ነበር ለመቀጥቀጥ የፈለግኩኝ። ኦ ሶስት ለአንድ በዚህ ልክ ንቀያ ነው አሞራ። አንተ ሶስት ለአንድ አስገባችሁ። ለብቻህ ትገጥማለህ ወይስ ታስገባቸዋለህ? ግባ፣ ና ፊስት ፊስ፣ ግባ እግዚአብሔር እንደ አፉን አዘጉልኝ። ሰው ይኑረዋ ይኑረው ከስንት ፈረንጅ ጋር ተጫውተናል። ይኑረው ችግር የለም እና ጋር እኮ ሰው ይመጣል። ጀምር በእግዚአብሔር ቤስት ኦፍ ስሪ ነው

አንድ ሰው መጥቶ አፉን ቢያዘጋልኝ አይ አምላኬ ጋይስ ስታፕ እኮ ተበለጠ ምን ሆናችኋል አረ ጋይስ ስታፕ አድርጉ ምንድን ነው ፊቴ ጋር ፊቴ እንደብድቡት ብሮ ቀጥሎ ነው

ትሪፕል የትኛውም ጊፍት በሶስቱ ነው የሚባዛው። ጋይስ ትሪፕል

አሁን ታይሚንግ ላይ ሹ ቁሩ ባሸነፈህስ የቸሩ መድኃኒዓለም ስራ ምን ይታወቃል? አ ቆይ ሪፍሬሽ እሾ ይሳርገው። አሁን ስታክ ስታክ እያረክ ኮ መጮት አልቻልም። ለዛ ኮ ነው እኔ የተሸነፍኩት። አሁን እኮ ቤተሰብ ስሪ ነው እንዴ? እንጮታለን፣ ችግር የለም። ጀምር። እኔ ኮ እዚህ ቤት አረ፣ ታዉ ታዉ ታዉ ግን እግዚአብሔርን ታዉ ታፕታፕ እንኳን እንዴት ነው ማናደርገው ይሄውላችሁ ገና ጋይስ የቅድሙ ታፔት አለ ቆይ እኔ ከፈረንጅ ጋር ብቻ አልጮት እንዴ ምን አይነት ነገር ነው በመዳን ያለም ያው ነው በቃ እሱን ፈረንጅ በሉት በታፕኒድ አንድ ይዛቱት ወይኔ አባቴን አፈቀኝ እግዚአብሔር እናንተማ ሳቁ እግዚአብሔርን ሳቁ እናንተ እናንተማ ሳቁ። ሸራድሩ ጋይስ ኤቨሪባዲ ሸራድሩ ጋይስ ሸራድሩ። እሺ ታፕ ታፕ አድርጉ፣ ታፕ ታፕ አድርጉ፣ ታፕ ታፕ አድርጉ። እሺ እኛም ኮራን በእናንተ፣ እኛም ኮራን። አንበሳ ሳላየሁ ስንት ነው ያደረኩት? እንግዲህ ሁለት ሳምንት ነው ያደረኩት።

የሆነ የአምስት ሺህ ግፍት ጋሽ ስጡ ፕሊዝ፣ ጋሽ የሆነ የአምስት ሺህ አረ ላይ የአምስት ሺህ ስጡ የአምስት አቋርጥ አቋርጥ እና ስፒድ ቻለንጅ እኮ የለም። እኔ እኮ ግላቤል ስፒዱን አልሞላ ነው። ሁለታችንም ፌር ፕሌይ ነው የምናደርገው። አይ በላንቲ እኔ እኮ አፉን ቢያዘጋልኝ አንድ ሰው፣ ስማ እግዚአብሔርን እንድ ሰው አፉን ቢያዘጋልኝ። አሁን ደብል ታፕ ጋይስ፣ ኤቭሪባዲ ደብል ታፕ ጋይስ፣ ኤቭሪባዲ ደብል ታፕ። ፊቴጋ ፊቴጋ፣ ደብል ታፕ፣ ሌትስ ጎ ቲም ወርክ ካረግ ነው እናሸንፋለን። ቲም ወርክ ካረግ ነው እናሸንፋለን። እግዚአብሔርን ቲም ወርክ ካረግ ነው እናሸንፋለን። አንድ ባዶ እየመራን ነው። ቲም ወርክ እናድርገው። እግዚአብሔርን ቲም ወርክ እናድርገው። ጋይስ ሜሮን፣ እሺ አሁን ስፒድ ቻሌንጅ፣ ስፒድ ቻሌንጅ፣ ስፒድ ቻሌንጅ፣ ስፒድ ቻሌንጅ ጋይስ፣ ስፒድ ቻሌንጅ ሌትስ ጎ፣ ስፒድ ቻሌንጅ ጋይስ አሁንም ትሪፕል ነው አሁንም ትሪፕል ነው። ይስ አሁንም ትሪፕል ነው። አንድ ገይስ አረካሞን ገይስ አንዳንዳ አንዳንዳ አባባ አባባ ገይስ አንዳንዳ አንዳንዳ አንድ ሰው አንድ ሰው አንድ ገይስ በሶስት ነው የሚባዛው። አንድ አንድ ቆይ ይጀምር። አንድ ሰው አንድ ሰው አንድ ሰው እሺ፣ አሁን ማለት ነው። አሁን ትሪፕል ነው ገይስ ትሪፕል

ምን አይነት ነገር ነው? በእግዚአብሔር ስም ወናቸው ራሱ ጠፋ እኮ እግዚአብሔር፣ አንተ ቤተሰቦች ወናቸው ጠፍቶ እኮ የኔ ቤተሰቦች ወናቸው አጠፉባቸው፣ ማርያምን እኛ በስታይል ነው የምንጫወተው። ጮላችን የራሱ የሆነ ስታይል አለው። ገባ ዝም ብለን አረን ውርር የምናረው አለን። ቀስ ብለን ነው የምናሸንፈው። አሁን ታይሚንግ ላይ ላረገው ይችላሉ። ምን ይታወቃል? ሮዚ ታይ ሮዚ፣ ሮዚ ና ደግሜ ልንገርሽ ስሜቴን በዚህ ማ ዛሬ ደግሞ እንዲ ያማረብ አእምሮብኛል ቢያምርብኝ ምን ዋጋለው? እያሸነፍኩ አይደል አምሮብኝ ባሸንፍ እኮ ጥሩ እኮ ሰው እኮ አምሮበት ያሸንፋል። አምሮብኝ ሳላሸንፍ ምን ዋጋ አለው? ልጄ ብሉ በታፕታፕ አስር ሽን

አረ ዜዶ ላይ ግቢ፣ ለአራት ነው የሚመች። ማ ለአራት ነው የሚጫወታለን። ዜዶ ግቢ። ዜዶ ልገባ ነው። አትጫወት፣ ትግባ። ዜዶ ትገቢያለሽ? ፍራይዴዎች ለብቻቸው ናቸው። ገይስ፣ አንድ ጊዜ ሼር ላድርግ።